እንደ ነገርኩ ነው። በተማረና በሰለጠነ ቤተሰብ ያደኩኝና አሁንም እስቲል ከቤተሰቦች ጋር ነው የምኖረው። በተማሩ እና በሰለጠኑ ቤተሰቦች ውስጥ ምኖር ሰው ነው። ዘመናዊነትም አይደለም መሰልጠንም አይደለም፣ ሰውነትን እያሳዩ ቪዲዮ መቅረጽ። እንደው ጓደኛ ሚለም እንዴ! ምንድን ነው ያደረገች? አለቾች ልጅ ደሞ የባሰ እግዚኦ፣ መሐረነ ክርስቶስ። የድንግል ማርያም እግዚኦ፣ መሐረነ ክርስቶስ። እዛ ሆነ አይቸው ይወት ትኒ ሰላም። በመላው ዓለም ላይ የምትገኙ ውድ የክርስትና እምነት ተከታዮች እንደምናችሁ እንደምንከረማችሁ የሉል እግዚአብሔር ስብ የተመሰገነ ይሁን። ተዋህዶ መንደር እንግዲህ ለእናንተ ወቅታዊ ይሆናሉ ብዬ የማስባቸውን ነገሮች ይዤላችሁ መጥቻለሁ ማለት ነው። እንደ በተለመደው እንደምለው እንግዲህ ከእናንተ የሚጠበቀው ይህን ነገር አይታችሁ የራሳችሁን ሀሳብ መስጠት ከወደዳችኋት ላይክ አርጉ። አዲስ የሆናችሁ ደግሞ ቤቴን ጎብኝት ታደርጋችሁ እንግዲህ ሰብስክራይብ አድርጉ። ላለው በዛሬው እለት እንግዲህ ሰሞኑን በተካሄደው በዚህ በቲክቶክ አዋርድ ምክንያት ብዙ አይነት እንግዲህ እንቅስቃሴዎች ተካሂደዋል። በጣም ብዙ ሚዲያዎች የራሳቸውን ሆነ ሀሳቦች ሰጥተዋል። በተለያዩ አንገሎች እነዚህ ነገሮች ለእኛ ሀገር ይሆናል ወይስ አይሆንም የሚለውን ነገር እንግዲህ ሂስም ብዙም አይነት ነገሮች ተብለውበታል ማለት ነው። በኦርቶዶክሳውያን ደግሞ ምን ይመስላል ይሄ ነገር፣ እንዴት ነው ሃይማኖታችን የሚመለከተው? እንደገና ደግሞ ህብረተሰቡ፣ በእምነት ውስጥ ያለ ህብረተሰብ ምንድን ነው እያለ ያለው? እናቶችስ ምን አሉ? እንግዲህ እስከ ሀዘን እስከ ማልቀስ ድረስ የደረሰ በጣም ብዙ ሰው አለ። እነዚህ እነዚህን እንግዲህ ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። ከእናንተ የሚጠበቀው እንግዲህ ይህችን ነገር አይታችሁ እራሳችሁ ኮሜንት መስጠት ነው። መልካም ጊዜ ይሆንላችሁ። ወደ ፕሮግራሙ ልግባላችሁ። በየደቂቃው ኃጢያት ስሰራ፣ ስሰርቅ፣ ስበድ ላንተን ሳልፈራ አንተ ግን ፊትህ ምንም ቢቀየር በቁጣ ምንም አይነት ጥላቻ፣ ምቀኝነት ወይም ቅናት ልባችሁ ከሌለ አሁኑኑ ተንበርክካችሁ ፈጣሪያችሁን አመስግኑ። አሁን ብዙ የተረግ ያልታደሉ ወንድሞች እህቶች ስላሉ ጸሎት የሚያስፈልጋቸው፣ እንደዚህ አይነት በረከት ከተሰጣችሁ በተለይ በአሁኑ ትውልድ አመስግኑ። አሁን እኮ ነው ብላችሁ አመስግኑ፣ አመስግኑ። እንግዲህ ሁላችሁም እንደምታውቁት ቤዝ የቲክቶክ የባለጌዎች አዋርድ በቅዳሜ እለት ተደርጎ ነበር። እዛ ላይ ያው ሁላችንም እንደምንጠብቀው ያው ባለጌ ባለጌዎቹ አሸንፈዋል። ሁሉንም ማለት አይደለም። እንዲህ እንደሚጮው ደግሞ ስለሚያውቁ ትንሽ ለማስመሰል ያህል ትክክለኛ ጀግና ጀግና ሰዎችን ጣል ጣል ተደርገዋል። እንኳን መኪና ፕሌን የሚገባቸውን ሰዎች መሀል መሀል ላይ እንደ ስንግ አስገብተዋል ማለት ነው። ዋናውን ሽልማት የሚገባቸው ሰዎች ርዝራ ሽልማት አግኝተዋል። ከዛ በተረፈ ግን የገረመኝ ነገር በዚህ ምድር ላይ ስኬታማ የሆነ ህይወትን ለመኖር የምትፈልግ ከሆነ ከሁለቱ ውጪ አማራጭ የለም። አንደኛው እንደሚታወቀው ፈጣሪን በመፍራት የምትኖረው በፈጣሪ ሕግና ሥርዓት ተገዝተ የምትኖረው ሲሆን ሁለተኛው ደግሞ ወደርክም ጠላህም በሰይጣን ስርዓትና በሰይጣን አላማ ውስጥ ሆነ የምትኖረው ነው። የሱን ፈቃድ እየፈጸምክ ምን እያልክ ማለት ነው። ስኬት እንዲሁ በከንቱ ዝም ብሎ የሚመጣ ጉዳይ አይደለም። ታለንትም ስላለ ብቻ አይመጣም። እውነቱን ልንገልህ በዚህ ምድር ላይ ምክንያቱም እዚህ ላይ እንኳን በጣም ርዝራሽ ነገር የተሸለሙ ወይም ጭራሽ አልተሸለሙ ሰዎች ትክክለኛ ታለንት ያላቸው ሰዎች ናቸው። ማንም መመስከር እንደሚችለው ጉዳዩ ያለው ግን የታለንት ጉዳይ ብቻ ሳይሆን ከማን ጋር ነው አታችመንት ነው ወሳኙ። ለዛ ማሳያ እንግዲህ አሁን ስኬታማ ብለን የጠራናቸው ሰዎች ወይ የሸለሟቸው ሰዎች ጠቅላላ እኔ እንጃ የሆነ ለስላሳውላ ገዝተ ይሄ ሽልማት ነው ልትላቸው የማይገባ እንዲሁም ሊመከሩ የሚገቡ ሰዎች ከሁሉ የበለጠ ግን ያሳፈረኝ ከመጀምሮ ነው። የኛ አገር ወጣቶች እንደዚህ መልበስ የጀመሩት ከመጀምሮ ነው። የመጀመሪያ አዋርዱ ቤስት ኢትዮጵያን የቲክቶክ አዋርድ ነው። የኢትዮጵያውያን የቲክቶክ አዋርድ ነው። ራሱ አዋርዱ በምን አይነት መስፈርት ነው? ይሄ ልጅ ጃኒ የሚባልና አዶናይ ኢትዮጵያዊ ሆኑ የተሸለሙ በዜግነትም ከመጣችሁ ዜግነት የቀየሩ ናቸው። ስለዚህ ኢትዮጵያዊ አይደሉም። ኢትዮጵያዊ የሆኑ እዛው ሀገር ላይ ተወልደው ያደጉ በጣም ጥሩ ስራ ይሰሩ ሊሸለሙ የሚገባቸው ሰዎች እንዳሉ ማንም የሚያውቀው ጉዳይ ነው። ግን እነዚህ ሰዎች እውነቱን የምነግር ነገር አታችመንታቸው እና ለትውልድ የሚያስተላልፉት መልዕክት በጣም ገና ከዚህ የበለጠ የሚያስደነግጥ ነገር ታያላችሁ። አስደንጋጭ አስደንጋጭ አለባበስ ነው ያያችሁት ያየነ ሁላችን ይኸውል፣ ሲ ገና በሚቀጥለው ዓመት ላይ ደግሞ በሚደረገው አዋርድ ከዚህ የከፋ ነገር ታያላችሁ። ምክንያቱም የምታደንቁትን እምታከብሩትን ምሳሌ አድርጋችሁ እምትሾሙትን ስለማታቁ ልጆቻችሁ በሚቀፍ አይነት ሁኔታ የእነሱን ምሳሌ ተከትለው ከነሱም ብሰው ታገኟችኋላችሁ። የቲክታክ ክሪቲቭ አዋርድ በጣም በሚያሳዝን ሁኔታ ትምህርት ጠል ጄኔሬሽን እንዲሁም ደግሞ ለትውልዱ የማይጠቅሙ በስነ ምግባር ያልታነጹ በትምህርት ያልታነጹ ወጣቶች ያየንበት የተዘጋጀበት መድረክ። ፕሮግራሙ አዘጋጁም ሌባ፣ የተቀበለውም ሌባ፣ አጨብጫቢውም ሌባ። ምንም አይነት ይሄ ነው የሚያስብል ፕሮግራም ሳይሆን ኢትዮጵያ የምትባል ሀገር ወደፊት በጣም በዚህ ሁኔታ ጠለቅ አድርገን ስናያት እንደታዘብናት ከሆነ የጋለሞታ መንፈስ የሚበዛበት ሀገር የዝሙት መንፈስ የሚካሄድባት ሀገር፣ ያች የተባረከች የተቀደሰች ሀገር እንደዚህ አርክሳችሁ ሕግ እንደሌለን ባህል እንደሌለን፣ ወግ እንደሌለን። አንዳንዴ እኮ ምንም ዱርዬ የፈለገ ዱርዬ ቢሆን እኮ አረ ይሄ ነገር ይደብራል፣ አረ ይሄ ነገር አይደረግም ማለት የሚል ማህበረሰብ የበዛበት ሀገር ውስጥ ግን በማን አለብኝነት የህዝብ ንቀት ስላለባችሁ እንደዛ ጄኔሬሽን ለማበላሸት ታዳጊውን ለማበላሸት ተገዝታችሁ ሰይጣናዊ አምልኮ ይዛችሁ የመጣችሁ ምረግ ጋለሞታ የጋለሞታ መንፈሶች ምንም የማጠቅሙ ለሀገርም ለወገንም የማጠቅሙ ሰዎች አይተንበታል። ስለዚህ እባካችሁ በተቻላችሁ መጠን አንዳንዴ ፕሮግራም ሲዘጋጁ የፕሮግራም አዘጋጁ አጫጫቢዎቹም ደጋፊዎቹም ጉቦ ተቀባዮቹም በተሻላችሁ መጠን አትሊስት ታዳጊዎች አሉ፣ ይህን ፕሮግራም የሚከታተሉ ታዳጊዎች አሉ። እና እንደዚህ አይነት ስነ ምግባር የጎደለው አለባበስ ከኛ ሀገር ባህል ወግም ጋር አይደ አይ አሁ እንግዲህ በእውነት ብዙ ሰዎች ናቸው እንግዲህ እንደነዚህ አይነት አስተያየቶች እየሰጡ ያሉት። በአሁኑ ሰዓት በሀገራችን ላይ እየተካሄደ ያለ በተለይ ወጣቱን የሚያንጽ የሚባለው ነገር በአግባቡ እየተካሄደ እና እየተከታተለ ያለ ማንኛውም አይነት አካል እንደሌለ ግልጽ ሆኖ እየታየ ነው። በሚገርማቸው ሁኔታ ብዙ ሰዎች የማይገነዘቡት ነገር ቲክቶክ የሚባለው ነገር ራሱ የመጣው በመጀመሪያ ደረጃ ለትምህርት ነክ ነገሮች ኢንፎርሜሽኖች ለመቀባበያ እና አንዳንድ የትልልቅ አካባቢ ያሉ ፕሮዳክቶችን ማስተዋወቂያ እንደሆነ ሁላችንም እናውቃለን። ይሄ ነገር በሌላው ዓለም ላይ ስቲል የሚሰራው በእንደዚ አይነት ምክንያት እንጂ እንደ ልባችን በነፃነት እየተነሳን በውስጣችን በአእምሯችን ያለውን ክፉኑም ነገር በጎንም ነገር አውጥተን የምንጮሁበት ነገር አይደለም። ይሄ ባለመሆኑ ይህንን የሚከታተል እንግዲህ በሀገር ውስጥ ባለመኖሩ ምክንያት ኢትዮጵያውያን በጣም ተጎድተናል። በተለይ በሃይማኖት ውስጥ ያለን ሰዎች ማለት ነው። ምክንያቱም ሳንወድ በግዳችን ህብረተሰቡ በዌስተርኑ ያለውን ነገር እንግዲህ በሀገራችን ላይ እንደ ልቡ እንዲያንጸባርቅ እድል አግኝቷል ማለት ነው። በጣም የሚያሳዝነው የዌስተርኑ አይነት ባህል ቻይና፣ ራሻ የሆነ ኤሮፓ ሀገር ውስጥ ቢካሄድ የዛ ሀገር ሰው እነዛን ሰዎች ያስራል። ምክንያቱም ፐብሊክ ላይ መታየት ያለባቸውእና መታየት የሌለባቸው ይባል ነገር አለን። እኛ ጋር ግን ይህንን እንኳን ህግ አውጥቶ የሚያስቀምጥ ባለመኖሩ ለእንደዚህ አይነት ክፉ ነገሮች እንግዲህ ተዳርገናል ማለት ነው። በጣም ያሳዝናል እና በዚህ ምክንያት ነው እንግዲህ የሚያሳዝነው በቲክቶኩ ብቻ ሳይሆን በቴሌቪዥን ጣቢያ ማሰራጫዎች ሳይቀር የሚካሄዱትን ነገሮች ህግ የሚያወጣ ጠፍቷል። ድሮ እርግጠኛ ነው ነበር ምንም ጥያቄ የለም። አሁን ነው ፈርሷል ማለት ይሻላል፣ የነበረው ፈርሷል ማለት ይሻላል። ለምን በደርግ ጊዜ በእኛ ጊዜ በስነ ስርዓቱ የሚታይ ፊልም ሳይቀር ሳንሱር ሳይደረግ እንደማይታይ በእርግጠኝነት እና የምናውቀው ነገር ነው። ስለዚህ ማንኛውም ነገር በቴሌቪዥን ሲካሄድ ታይቶ ተረጋግጦ ይሄ ነገር ለህብረተሰቡ ይጠቅማሉ ወይ ተብሎ ነበር የሚተላለፈው። አሁን ማንም ሰው ቴሌቪዥን ጣቢያ መክፈት ይችላል። ማንም ሰው የፈለገውን ነገር ማሰራጨት ይችላል። እንደምትመለከቱት እንግዲህ በጣም አስጸያፊ የሆነ ነገር ከቤተሰብ ጋር ቁጭ ብለን ቴሌቪዥን ማየት እስኪያሳፍረን ድረስ ነው እያለ ያለው የኢትዮጵያ ህዝብና እንደነዚህ አይነት ችግሮች ተፈጥሯል ማለት ነው። በዚህ እንግዲህ ሁላችንም እውነት ወደ እግዚአብሔር መጮህ አለብን። ሁላችንም መነጋገር፣ ለእንደዚህ አይነት ነገር መቃወም፣ ህብረተሰቡ ወይም ባለስልጣን የሚባሉት ጋም እንኳን እስኪደርስ ይሄ ነገር ትክክል አይደለም ብለን ሁላችንም መነጋገር ያለብን ስለመሰለ ይህን ነገር ያቀረብኩላችሁ ማለት ነው። በተረፈ እንግዲህ በጣም ምን ያህል ሰቅጣጭ የሆነ ልብስ አለባበሶች እንደታዩ በዚህ እንግዲህ ፕሮግራም ላይ ታይቷል። የነሱ ማንነት የነሱ ምንም አለማወቅ ሌላ ሆኖ እንደገና ደግሞ ጭራሽ ይዘውት የመጡት ባህል በጣም አስጠሊታና በስነስርዓቱ በግብረሰቡ ደማያውያኖች እና በአንዳንድ እንግዲህ በውጭ ሀገር ባሉ ፊልም አክተር ምንነታቸው በማይታወቁ የተሰሩትን ነው እንግዲህ ለብሰው የመጡት ማለት ነው። ከዛ መሀል እንግዲህ ሁላችሁ የምታውቁት እንግዲህ እርቃኗን የመጣች ሴት አለች ማለት ነው። እንግዲህ ሴት ገላ ምን ያህል የተከበረ እና እንግዲህ በመጽሐፍ ቅዱሳችን በምንም ከላይ ጀምሮ እስከ ግር ጥፍሯ ድረስ እንግዲህ እንድትሸፋፍን የተባለችን እንስት እንግዲህ ራቁት አድርገው ወጥተዋል ማለት ነው። በጣም ነው የሚያሳዝነው። ተመልከቱ እስቲ እናንተ እና የራሳችሁን አስተያየት ስጡ። ላለው ቀጥታ ወደ የሚቀጥለው አላሳያችሁ

መዳያና ኮሮና ነው የምትመስለው። እንኳን ደህና ደታሽ። በጣም ነው የምታብሪ። አለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ። እግዚአብሔር ሁላችንን ታረቀም በሉት። መንግሥትም የለም ተቆጭ። ጎረቤትስ፣ ቤተሰብስ የለም። እንደ ጓደኛም የለም። ምንድኑ ነው ያደረገች ያለችች ልጅ ደግሞ የባዝ ነው? እግዚኦ ማረና ክርስቶስ የድንግል ማርያም ልጅ እግዚኦ ማረና ክርስቶስ። ምንድን ነው ይሄ? እግዚአብሔር አይፈራም? እንዴት ያለብን መከራ፣ ችግር፣ ስቃይ፣ ጦርነት፣ እራብ አነሰ አነሰብሽ፣ አልበዛም? ምንድን ነው ደግሞ ጋዜጠኛ እያስተላለፈች ያለችው? በጣም ትምህርት እንዲሆነ ነው ይህን የምታስተላልፊልን? እንድናደንቅ ነው ይህን የምታስተላልፊልን? ኦርቶዶክስንም የማይወክል ነው ሙስሊምን የማይወክልም የትኛውንም ሃይማኖት የማይወክል ይህንን ጉድ ጋጦጥ የሚባሉት ፊሊፒን ላይ ራሱ ይቻላቅም አይቻላቅም። እንደዚህ ዓይነት ጉድ እንቶ ዚዚ ማርናቶ ኢትዮጵያ ውስጥ ምን ዓይነት ጉድ መጣ! ረስ ለመድኃኒያ ለመድኃኒያ ለመንፍሩ ያለብን መከራ ችግር ይበቀናል፣ ጦርነት ይበቃናል። እባካችሁ በጣም በጣም በተለይ ባለ ቦርሳው ባለ ቦርሳው፣ እኔ ልቤ ልቤ ውስጥ ቀርተሃል። ጥንቃቂ ቀን ሴቶቹ እንኳን መቼ ቦርሳ ያዙ? የኔ አባት የኔ አባት ሴቶቹ መቼ ያዙ

በእውነት በጣም ያሳዝናል። ሰው ምን ይለኛል ማለት ነገር በቃ ተረሳ እና በተቻለ መጠን ያው እንግዲህ መታወቅን በክፉም በደግም መታወቅን ምን ያደርጋል? ነገሩ ሕብረተሰቡ በሙሉ የሰግጥ የሚለውን ነገር እየተከተለ ነው ያለው እና የዚህን ያህል እየወረደ ነው ያለ ነው። በጣም ነው የሚያሳዝነው በእውነት። እና በጣም በሚገርመው ሁኔታ እንግዲህ ይሄ ሁሉ ነገር ተካሂዶ ሰው ሁሉ እንደዚህ እያወራ እንግዲህ ሚዲያው በሙሉ በዚህ ነገር በጣም አዝኗል እውነት ጥሩ ጥሩ የሆኑ ሚዲያዎች ማለት ነው እንግዲህ። እና ይህንን ሁሉ እየተወራ እየታየ እነሱ ግን ስቲል ወሬያቸውን ቀጥለዋል። ምን ችግር አለው ይሄ ነገር በሚል ማለት ነው። እና ቲክቶክ ላይ ስቲል እየተሳቀበት እየተጫወቱበት ያለው ጉዳይ ነው። እና ይህን ወጣት እንዴት ነው የምንመልሰው የሚለው ነገር በጣም በእውነት አሳሳቢ የሆነ ነገር ነው። እስኪ ጥያቄ ተጠይቃ ነበር፣ ምን ብላ እንደምትመልስ ላሰማችሁ። ኢቫን ሃይማኖቷ ምንድን ነው? ሃይማኖቴን እና ብሄሬን መናገር አልፈልግም። ሃይማኖት ከፖለቲካና ከብሄር ወጣ ያልኩኝ እኔ ውጭ ነኝ። ሃይማኖት የለሽ አይሀፍ አለኝ ግን መናገር አልፈልግም። ለምን አትናገርኝ? ታዲያ ማናገርበት ምክንያት ከአንድ ሃይማኖት ጋር እንዳያነካ እንትን እንዳይሉኝ ነው። ለምሳሌ አሁን ኢቫን ድሪስ ነው ስሜ እና ድሪስ ብዙ ጊዜ ኮሜንት ላይ የሆነ ኮሜንት ላይ አንዱ ቪዲዮ ላይ እያየሁት ነበር ሲከራከሩና እድሪስ ሙስሊም ናት ይላሉ። የሌላ ሀገር ዜጋ ናት ኢቫን ከስሜ እነሱ እና ደግሞ የሌላ ሀገር ናት ይላሉ። ኢቫን ማለት ኢቫንጀሊስት ነው ትርጉሙ ኢቫንጀሊስት ሲሆን ወንጌላዊት ነው የሚሆነው ፕሮቴስታንት ናት ይላሉ። ኦርቶዶክስ ናት አይ ምናምን ይላሉ። ብዙ ነገር ሁሉም ሰው የራሱን አስተይ ይሰጣል። ከዛ ደግሞ አንደኛው ካገኙ በኋላ ኖርማሊ እኛ አሁን ለምሳሌ እኔ ኦርቶዶክስ ለምሳሌ ቢሆን ኦርቶዶክስን አትወኪም ያለዎች ኦርቶዶክስን ያውክልም እንደዚህ እንደዚህ ብለው ከአንድ ሃይማኖት ጋር የዛን ሃይማኖት ስም ዝቅ እንዳላረገው ያንን ሃይማኖት ወክዬ ሳይሆን አንደርስታንድ ያደርግኝ ነው። ያንን ሃይማኖት እኔ አልወክልም። አንደርስታንድ ያደርግኝ። ለምሳሌ እኔ ክርስቲያን ኦርቶዶክስ ነኝ ብል ይህ አለባበስ ኦርቶዶክስን አይወክልም፣ ይህን እንትን እንደዚህ እንደዚህ። ፕሮቴስታንት ነኝ ብል ፕሮቴስታንት እንደዚህ እንደዚህ እንደዚህ እንደዚህ ብሎ ከዛ ሃይማኖት ጋር፣ ሙስሊም ነኝ ብል እንደዚህ ያለ እንትን ያገናኙታል ማለት ነው። እኔ የትኛውንም ሃይማኖት ሞክር ሰው ስላልሆንኩኝ። ይቅርታ እንዴ፣ እዚህ ጋር ኢቫን ኢቫን ይቅርታ እዚህ ጋር ላቋርጥሽ ነው ስላገናኙ ሳይሆን ከነ ድክመትሽ ከነ አጽያትሽ አደለ እግዚአብሔር የሚፈልግሽ፣ የምታመልኩ አምላክ የምታመልኩ አምላክ ከነ አጽያትሽም ቢሆን ይወድሻል አደለ። ለምንድን ነው ስፔሲፊካሊ ወይ ኦርቶዶክስ ነኝ ወይ ሙስሊም ነኝ ወይ ደግሞ ፕሮቴስታንት ነኝ ብለሽ መናገር ያልፈልግሽው? ለምንድን ነው? ምክንያቱም ማንም ሰው አጽያተኛ ነው። አጽያተኛ ስለሆንኩ ምናምን ብለሽ አለመናገር አች፣ ምክንያቱም ሌላኛው ጥያቄ እየቀረበብሽ ያለው? ኢቫን ስድስት ስልሳ ስድስት ናት ብለው እዚህ ጋር ራሱ ኮመንት ላይ እየጻፉ ነው ያሉት። እና ለእነሱ ጥያቄ መልስ እንዳይሆን፣ ለምንድን ነው ስፔሲፊካሊ ሃይማኖትሽን ለምን አትናገርም? በአንድ ፈጣሪ አምናለሁ፣ በእግዚአብሔር። እሺ፣ የትኛው ሃይማኖት ተቋም ውስጥ ነሽ? ያለሸዋል እሱነው አልናገርም፣ የመብት ጉዳይ እንደነገርኩ ነው። ከአንደኛው የሃይማኖት ጋር እኛን አትወኪም ወይም ደግሞ የዛን ሃይማኖት ስለማልወክል ስፔሲፊክ እንደዚህ ነው ሃይማኖት ብዬ አልናገርም፣ ግን በአንድ ፈጣሪ ምናልባትም አሁን እያወራን ባለንበት ሰዓት እንዳሉት ደግሞ ስድስት ስልሳ ስድስት ብል ትሆኝ ትችያለሽ። ስድስት ምንድን ሃይማኖት ነው? ኢሉምናቲ ያ ማህበር ነው። ሃይማኖት ነው? ስድስት ስልሳ ስድስት የሚባለው ማህበር ነው፣ ማህበር ነው ያ። ዞሮ ዞሮ እንደ ሃይማኖት ነው የሚታየው። እንደ ሃይማኖት ምንድን ነው የሚያምኑት እነሱ? በነገራችን ላይ እኔ ነኝ ጠያቂው። አላወኳቸውም ብዬሽ እኮ ነው። አሁን ጠይቀኝ። ስላላወኩት አሁን እነሱ ምን እንደሚያምኑ ስላላወኩት ነው። አላወኳቸውም። ጭራሽ አታውቂያቸውም? አላወኳቸውም። ስለዚህ ሃይማኖትሽን መናገር አትፈልግም? ሃይማኖት መናገር አልፈልግም። አሁን ያልካቸውን ማህበሮች ወይም ደግሞ እምነቶች ደግሞ አላወኳቸውም። ይቻላል። በነገራችን ላይ አሳብሽ የተከበረ ነው። እናልፈዋለን መናገር ካልፈልግሽ። እንደሰማችሁት ነው። ያው መቼም ቲክቶክ በጣም ብዙ የሚያስቅ ነገር አለ። አጠያቅም ወይም የተዘጋጁበትም ነገር ስለሌለ ጥያቄው ራሱ በጣም አስጌ ነው። ነገር ግን እሷም ብትሆን በውስጧ የያዘችው ነገር አለ። በእግዚአብሔር ስም የሚመለክ በጣም ብዙ አይነት ነገሮች ስላሉ በቃ አንድ ማመልከው ነገር አለ ብላለች። መብቷ ነው ተብሏም ልክ ነው። ነገር ግን ያ ነው እንግዲህ እንደዚህ አድርጎ ያስወጣት። ምክንያቱም እነዛ ሃይማኖቶች የሚጠቀሱት ዋና ተብሎ በሀገራችን ውስጥ ሁሉም ህብረተሰብ የሚሄድበት ሃይማኖት ያስገድዳታል፣ ይሄንን ነገር አሁን ያደረገችውን እንዳታደርግ። ራቁትም ሆነ እንደፈለገ መሆን በየትኛውም ሃይማኖት፣ ሙስሊም ተከናንባ መሄድ አለባት። ኦርቶዶክስ ተከናንቦ መሆን አለበት። ያው ፕሮቴስታንትም ቢሆን መቼም እስከተወሰነ ደረጃ ይከለክሏቸዋል። እንደዚህ አይነት ነገር የሚፈቅድ የለም። ይሄ በምንም ታ ባህላችንም አይደለም። ከዚህ ውጭ እኮ አሁን እኮ ለምን ስለ እንትን ብቻ እንደምናወራ አላውቅም። ስለ ሃይማኖት ግን ኢትዮጵያ ውስጥ ይሄ ባህል ይከበራል ወይ፣ ራቁት ሆኖ እንደ ልቡ የመውጣት መብት አለ ወይ የሚለው ነገር የሌሎችን ስሜት የሚነካ አይደለም ወይ ተብሎ ራሱ ህግ እንዴት አይወጣም? እንዴት የለም? እና በጣም አሳዛኝ ጉዳይ ነው። በዚህ ብዙ ሰዎች አዝነዋል፣ አልቅሰዋል በእውነት። እና በተለይ ሴቶች በጣም በጣም ነው የተነኩት። እና እናቶች ሴት እናቶች በጣም ነው የተነኩት። ትንሽ ለሱ ደግሞ ላሳያችሁ። ዘመናዊነትም አይደለም መሰልጠንም አይደለም ሰውነትን እያሳዩ ቪዲዮ መቅረጽ ሴቶች በተለይ ለሚያያችው ሰዎች በጣም ነው የሚያሸማቅቀው፣ በጣም ነው የሚያስጠላው። አንዲ ስላችሁ ጡታችሁን ታሳያላችሁ ስላችሁ ዚች ገንብርታችሁ ከታች ደግሞ እንደፈለጋችሁ እየለቀቃችሁ መሄድ በተለይ ደግሞ ቪዲዮ ሰርታችሁ ፖስት ስታረጉ ለሚያያችሁ ሰው በጣም ነው የሚያስጠላው። የምር የእናንተ ሰውነት እኮ እየተከበረ ነው። በጣም እኮ የተከበረ ነው። በተለይ እዚህ ጋር ቲክቶክ ላይ ብዙ አይነት ሰዎች አሉ፣ ልጆች አሉ። አሁን ላይ ስልክ የምጠቀሙት መጠንቀቅ አትችሉም። በእናንተ ተነሳ ስንት ሰው ነው የሚሰናከለው? የእናንተ ሰውነት እኮ እየተከበረ ነው። ብንችል እኔ በዚህ አጋጣሚ የሙስሊም ሴቶችን በጣም ነው ማከብራችሁ፣ በጣም ነው መወዳችሁ። አለባበሳችሁ የምር ችዬ፣ ሁሌ እንደዚህ እንደ እናንተ ብለብስ ደስ ይለኛል እና ፕሊስ ባካችሁ እንደዛ ድ ብሎ ቁጭ ከሰር የከሰርነው ልጆቻችንን ነው። ነገር ግን ገንዘብ የከሰረ ሰው እንኳን ውድ የሚለውን ያህል ጉድ አላለም ነው። እናንተም ሁላችሁም እስካሁን ድረስ እንደኔ ዛላያችሁት ይኸው አየሁኝ። እንዴ ቲክቶክ አዋርድ ለነማን ነው የተሰጠው ከሴት ሴት ከወንድ ወንድ ስናጣ፣ ዝም ለልጆቻችን ምሳሌ አይሆኑም እነዚህ ሰዎች እንበል። እኔ ኮሜንትም ላይክም ምንም አልፈልግም፣ ሼር አድርጉልኝ፣ ሼር ብቻ አድርጉልኝ፣ ወላጆች ጋር ድረስ እና ኦኦ እንበል። ምንድን ነው የምንጠብቀው? በቃ አለቅ ነው። ሴት ልጅ እርቃኗን አደባባይ ላይ ስትወጣ ሲያምርብሽ ከተባለች ትንንሾቹ ሴት ልጆቻችን ምን መሆን ነው የሚፈልጉት? ውበት ተገልብጦ እንዲህ አይነት መልክ ካለ ነውር ውበት ከሆነ ልጆቻችን ነገ ውብ ለመባል ምንድን ነው የሚያደርጉት? ወንድ ልጆቻችን እንደ ሴት ሲለብሱ ግማሽ ሴት ግማሽ ወንድ፣ ጓንት ያደረገች የሴት ቦርሳ ያደረገች ሴት፣ በዚህ በኩል ስናይ ሱሪ ያደረገ የቆመ ወንድ ደግሞ እናያለን። በአንድ ሰው ላይ ሁለት ምንድነው ትርጉሙ? ስንት ደግሞ የሚያማምሩ ክብራቸውን የጠበቁ የተባረኩ ደግሞ ቲክተሮች ከነ ስራቸው ከነ ውበታቸው ከነ አለባበሳቸው እግዚአብሔር ይባርካችሁ። ልጅ ከወለዳችሁ ዘራችሁ ይባረክ። እነዚህ ዘራ አጥፊ የአይጥ መርዝ የሆኑ ሰዎች አደባባይ ላይ አውጥቶ መሸለም ምን ማለት ነው? እንደ በወለዳ አንጀታችሁ ካብራካችሁ በወጣ አባትነታችሁ አባትነታቹ ይዣችኋለሁ። እባካችሁን አንድ ነገር እናድርግ። እኔ ፈራሁት። ማለፊያ መሞት አይቀርም። ይችን ምን አይነት ምድር ላይ ወገን ፈራሁ። ምን አይነት ጊዜ ምን አይነት ጉድ መጣብ። ሰሞኑን ስለ ቲክቶክ አዋርድ ላይ ያሉ አንዳንድ የተከናወኑ ነገሮችን በተለይ ደግሞ አሁን ላይ መቼስ አንዳንድ ነገሮችን እኮ እኛን ሪፕሬዘንት የሚያደርጉት የሚገልጹት ሚዲያ ትልቅ አቅም ስላለው በኢትዮጵያ ላይ ብቻ አይደለም ለአለም ገጽታችንን የሚያሳይ በቲክቶክ አለሙ ላይ ያሉ አይከን የሆኑትን ተብሎ በሚደረገው ሽልማት ላይ ያሉ አለባበሶችን ተመልክቼ በጣም አዘንኩ እውነት ለመናገር እኛ ኢትዮጵያን ከምናውቃት በላይ ነጮች እኛን ያውቁናል ስንት ታሪክ ያለን ስንት ገድሎችን የተከናወኑባት ሀገር ላይ ዛሬ ደስ በማይል ምክንያቱም እንዳልኳችሁ ስለምናደርጋቸውን የትኞቹን እንቅስቃሴዎች በቀላሉ ነጮች እያዩ ድምፅ መሆን ባለባቸው ነገሮች ድምፅ ይሰጣሉ። መቃወም ባለባቸው ይቃወማሉ። የሚደብራቸውን ነገሮቻችንን ደግሞ ሀሳብ እየሰጡበት ነው እና በጣም ነው ያዘንኩት። እውነት ለመናገር አለባበሳችን፣ ነገሮቻችን ወዴት እየሄዱ ነው? እንዴት ነው? ትናንት በበዓላት ላይ ተያይዞ በሚደረጉ ኮንሰርቶች፣ ጭፈራዎች፣ ኤክስትሪም የበዛ ነገሮች ምን ያህል ኮስት እንዳደረግን እንደከፈልን ወደ ተለያዩ ጦርነት ገብተን ብዙ ነገሮች ኢትዮጵያ እየከፈለች እንዳለ እናውቃለን። ዛሬ ላይ ደግሞ የሚደረገው ነገር ነገ ምን ያህል ዋጋ ያስከፍለን ይሆን? አዎ እንደተመለከታችሁት ነው። በተለይ ሴትዮዋ በጣም ርር ብለው ያለቀሱት ተቆራርጦ ነው እንጂ በእውነት በጣም ረጅም በጣም ርር ብለው ነው ያለቀሱት። እና እውነት ነው የሚያስለቅስ ነው የሚያሳዝን ነው። ምክንያቱም ማንም ሰው ልጁን ሲወልድ መቼም እንደዚህ አይነት ነገር ውስጥ ይገባል ብሎ የሚያስብ የለም። እና አንዳንዶች የሄዱበት መስመር ከመጠን ያለፈ በሚያሳዝን ሁኔታ ለዚህ ሀገር የማይመጠን ለተፈጥሮም ለአጠቃላይ ለኢትዮጵያዊነት ብቻ ሳይሆን በዚህ ዓለም ላይ የማይደረግ ክፉ ነገሮች ውስጥ ነው እየገባ ያለው እና በጣም ያሳዝናል፣ በእውነት። በጣም ብዙ ሰው ነው እንግዲህ በዚህ በቲክቶክ አዋርድ ምክንያት ስለ ልጆቹ ማሰብ የጀመረው መጨነቅ የጀመረው እንደገና ደግሞ መጨረሻችን ምን ይሆን እያል እንግዲህ እያዘነ ያለው ማለት ነው። ውድ የኢትዮ ቤተሰቦች እንደተመለከታችሁት እንግዲህ ለዛሬ ያቀረብኩላችሁ ፕሮግራም ይህን ይመስላል። የራሳችሁን ኮሜንት ስጡ። ከወደዳችኋት የተለመደችዋን ላይክ አርጉልኝ፣ አዲስ የሆናችሁ ሰብስክራይብ አርጉ እያልኩ ልሰናበታችሁ። ብዙ መሰራት ይችል ነበረ ነገር ግን ያው ለእናንተም ጊዜ ሲባል እንደገና ደግሞ ብዙ መነጋገሩ ምንም ዋጋ ያለውን በእንደዚህ አይነት ነገር እንዲ እግዚአብሔር ራሱ ይርዳን በሚል ወደ ጸሎታችን ብንሄድ ይሻላል በሚል ነው ያሳጠርኩት። ለማንኛውም መልካም ጊዜ ሆንላችሁ። አንድን ነገር እንግዲህ ከእነዚሁ ከተናገረችው ነገር ሌላ ትንሽ የቀረ ነገር ላሰማችሁና እንለያይ። ደህና ሆኖ ሆን በኩል በአለባበስሽ፣ እንዲህ መነጋገሪያ ስትሆኝ ብዙዎች ሲተቹሽ ምናምን፣ መቼም ዞሮ ዞሮ ቪዲዮ፣ የተቆራረጠ ቪዲዮ ስላንቺ ቲክቶክ ላይ ሲወራ ቤተሰቦችሽ ጋር መድረሱ አይቀርም እና ምን ይሰማቸዋል ብለሽ ታሰብሽ በነገራችን ላይ መጀመሪያ ገና እኔ እውነቱ ስነግር ቤተሰቦቼ ልብስ ሳዘጋጅ ለምሳሌ ልብስ ስለብስ አሁን መጀመሪያ ለምሳሌ እንደነገርኩ ነው በተማረና በሰለጠነ ቤተሰብ ያደግኩኝና አሁንም እስቲል ከቤተሰቦች ውጭ ጋር ነው የምኖረው በተማሩና በሰለጠኑ ቤተሰቦች ውስጥ የምኖር ሰው ነኝ እንደ እድል ሆኖ ማለት ነው እና አለባበሴ መጀመሪያ ያሳያቸዋሉ ገና ሳልወጣ እንዴት ነው ስ እንደዚህ እንደዚህ ቢሆን እንደዚህ እንደዚህ ቢሆን ምንም ይሄ መደብቀው እንት ምለው እነሱም ሶሻል ሚዲያ የሚጠቀሙ ሰዎች ናቸው፣ እና አሳይቻቸው ነው እንት ምላቸው ገብቷል አለ ትችት፣ የሰው ትችት ምናምን እ እንደዚህ አይነት ነገሮች ምንም እንደነገርኩ በፍሪደም ስለሆነ ያደግ ነው። መሰልጠን ማለት በነገራችን ላይ ከሀገር ባህል ወይንም የሆነ ከማህበረሰቡ ውሳቤ ውጪ መውጣት ነው። ከሀገር ባህል የወጡ ውበት አንዱ ነገር ነው። ምክንያቱም አለባበስሽ ራቁት ነው እና ይሄ ደግሞ የኢትዮጵያዊ ባህል አይደለም ብሎ በነገራችን ላይ ፐርሰናል ሀሳቤን አይደለም። እኔ እዚህ ጋር እንትን እያልኩ ያለ የሰዎችን እንትን ነው እያመጣ ያለሁት እና ብዙዎችም እየተቆጡና እየተቹ ያሉት ይሄ የኢትዮጵያዊ ባህል አይደለም፣ የእኛ ባህል አይደለም፣ ከውጭዎች የተቀዳ ነው እያሉ ነው። አንቺም ደግሞ እውነት ነው ብለሻል። ከውጭ የተቀዳ ነው የራሴ ተች አለው እንጂ ብለሻል አንቺም በቃል በቃል ስትናገሪ ነበረ እና ስልጣኔ ማለት ይሄ ነው እንዴ? የሰለጠነና የሰለጠነ ማለት በነገራችን ላይ የውጭውን እንትን የሚቀበል ማለት ሳይሆን የሰለጠነ ማለት በስማርት አስተሳሰብ ያለው ማለት ነው። እንዴት እ ኤክስፕሌን እንደማደርግልህ አላቅም። ለምሳሌ አንድ ሰው ተማረ ሲባል ዲግሪ ስለጫነ ብቻ ተማረ ማለት አለ የባህሪ ለውጥ ማምጣት አለበት አንድ ሰው ተማረ ለመባል ማለት ነው ስልጣኔ ማለት እኔም ከሱ አንጻር ነው ከስልጣኔ እያልኩ ያለሁት ቀጣይ እንትን ለምሳሌ አንደኛ ወጥቶ በአውትፊት የተሸለመው ልጅ ምንድን ነበር ለብሶ የመጣው? የሙርሲ እንትን ባህልን ለማሳየት ነበረ፣ ወየሞከረ ነበረው። ምኑ ጋ ብቻ ነበር የሸፈነው? ምኑ ጋ ብቻ ነበር ሰውነቱን የሸፈነው?